ይህ ታላቁ የኢትዮጵያ ህዳሴ ግድብ መገንባትን ተከትሎ ከህዳሴ ግድብ ጀርባ የተፈጠረ ትልቁ ሀይቅ ነው። ይህ ሀይቅ ንጋት ሀይቅ ተብሎ ይጠራል። ንጋት ሀይቅ በኢትዮጵያ ከተፈጠሩ አዳዲስ ሀይቆች መካከል ይጠቀሳል። ለዚህም ደግሞ ትልቁ ምክንያት ታላቁ የኢትዮጵያ ህዳሴ ግድብ ነው። በዚህ ሀይቅ ላይ 74 ቢሊዮን ኪውቢክ ሜትር ውሃ ተከማችቷል። ከእሱ በተጨማሪ ሌሎች በርከት ያሉ ደሴቶች እንዲፈጠሩ ሆኗል። ይህም በመጻኢ የኢትዮጵያ እጣፈንታ ላይ የራሱን አስተዋጽኦ የሚያደርግ ብቻ ሳይሆን በተለያየ መልኩ በተለይም በቱሪዝም ረገድ ከፍተኛ አበርክቶ ይኖረዋል ተብሎ የታሰበ ሀይቅ ነው ንጋት ሀይቅ። ከህዳሴ ግድብ ጀርባ ላይ የተንጣለለው ንጋት ሀይቅ ቀደም ብለን ስናነሳ እንደነበረው ከፍተኛ ውሃ የያዘ ነው። ይህ ውሃ ደግሞ በማስተንፈሻ በኩል እንዲተነፍስ እየተደረገ ወደ ታችኛው ተፋሰስ ሀገራት ወደ ነ ሱዳን፣ ግብጽ፣ ወደ መሳሰሉ ሀገራት የሚሄድ ነው የሚሆነው በዚህኛው አቅጣጫ ማለት ነው። እንግዲህ የዚህ ሀይቅ ማስተንፈሻ ይህ ከጀርባዬ የምትመለከቱት ነው። ከፍተኛ ግፊት ያለው ውሃ እየመጣ ነው። በዚህ በማስተንፈሻው በኩል ወደ ታችኛው ተፋሰስ ሀገራት የሚሄደው ውሃ እንዲፈስ የሚደረገው ማለት ነው። አባይ ማደረ የለውም፣ ግንድ ይዞ ይዞራል የሚለው አባባል ያስቀረው ይህ የምትመለከቱት ነው። እንደምትመለከቱት ከዚህ ቀደም እጅጉን ደፍርሶ የኢትዮጵያን አፈር ይዞ ይሄድ የነበረው አባይ አሁን ላይ በምትመለከቱት መልኩ ነጭ ሁልል ያለ ውሃን ለታችኛው ተፋስ ሀገራት እየለቀቀ ነው የሚገኘው። እንደምትመለከቱት ከጀርባ ያለው ንጋት ሀይቅ በዚህኛው ማስተንፈሻ በኩል እንዲወጣ ተደርጎ በቀጥታ ወደ ሱዳን፣ ወደ ግብጽ፣ ወደ መሳሰሉ ሀገራት የሚሄድ ነው የሚሆነው። እዚህ መስራት ያለበትን ስራ እየሰራ ማበልጸግ ያለበትን እያበለጸገ የቀረው ደግሞ እንደ ከዚህ ቀደሙ መጠኑ ሳይቀንስ ለታችኞቹ ሀገራት እንዲፈስ ሆኗል። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያና ኢትዮጵያውያን ይዞ የመጣው ይህንን በረከት ነው። በኢትዮጵያውያን የተባበረ ክንድ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ 5150 ሜጋዋት ኃይል እንደሚያመነጭ ይታወቃል። የህዳሴ ግድቡ ወይም የአጠቃላይ የግድቡ የኤሌክትሪክ የማመንጨት ክንውኑ የሚከናወነው አሁን በምንገኝበት ስፍራ ነው። ተርባይኖች ከጀርባዬ ባለው ስፍራ እንዲሁም ደግሞ ከፊት ለፊቴ ባሉት አካባቢዎች ላይ ነው ተገጥመው ያሉት። በአጠቃላይ ታዲያም እዚህ የተገጠሙት ተርባይኖች አጠቃላይ ግድቡም የማምረት አቅሙ 5150 ሜጋዋት ነው። ይህም ኢትዮጵያ የኤሌክትሪክ አገልግሎቷን ወይም ደግሞ አቅሟን በከፍተኛ ደረጃ የሚያሳድግ ነው። እስከ 65 በመቶ ኢትዮጵያውያንም የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ የሚያስችል፣ ለኢትዮጵያ ፋይዳው ብዙ የሆነ ትልቅ ፕሮጀክት ነው።